ግላኮማ ማለት ምንድን ነው? የእይታ ነርቭ የሚጎዳ በሽታ ነው። ባጭሩ የእይታ ነርቭ ማለት ይሄ አይናችን ቢሆን አይናችንን ከጭንቅላታችን ጋር የሚያገናኘው ክፍል የእይታ ነርቭ ነው። ስለዚህ ይህ የእይታ ነርቭ ከተጎዳ ሰው ማየት አይችልም። እኛ የምናየው ማየት እንድንችል ጤናማ የሆነ የእይታ ነርቭ ያስፈልገናል። ስለዚህ ግላኮማ በዋነኝነት የሚጎዳው የይታን ነርቭ አይናችንን ከጭንቅላታችን ጋር የሚያገናኘውን ነርቭ ስለሚጎዳው ነው። ይህም የሆነበት ዋናው ምክንያት በዋነኝነት ይሄ አይናችን እንደ ኳስ አይነት ቅርጽ ነው። እንግዲህ ለሳምፕል ብዬ ያመጣሁት ነው። ይሄ ግን ሙሉ እንደ ኳስ አይነት ቅርጽ ነው። ውስጡ ላይ ፈሳሽ አለ። የዚህ ፈሳሽ ግፊት መጨመር የይታን ነርቭ ይጎዳዋል። ስለዚህ ግላኮማ በአብዛኛው የእይታን ነርቭ የሚጎዳው የአይን ግፊት መጨመር ነው እና የአይናቸው ግፊት ሰዎች ይጨምራል። የአይናቸው ግፊት ሲጨምር ከፍተኛ የሆነ ጫና ነርቭ ላይ ያደርሳል። ነርቡ ላይ ጫና ሲደርስበት ማስተላለፍ ይቀንሳል። እይታን በዛው እየቀነሰ ሰዎች እድሜያቸው ከአርባ ዓመት በላይ የሆነ በአጠቃላይ ከአርባ ዓመት በላይ የሆኑ በአብዛኛው እነሱ ላይ ይከሰታል። ስለዚህ እድሜ አንደኛው ፋክተር ነው ማለት ነው። ሁለተኛው ፋክተር ደግሞ በዘር በቤተሰብ እናት ያለባት አባት ያለበት አክስቴ፣ እህት እንደዚህ የሆነ በቅርብ ዘመዶች ላይ ግላኮማ ካለ እንደዚህ አይነት ሰዎች መተው መታየት አለባቸው። ሳይለንት ቲፍ ኦፍ ሳይት ይሉታል። ሳይለንት ቲፍ ኦፍ ሳይት ማለት ምንም አይነት ምልክት ሳያሳይ እይታን መስረቅ ወይም መውሰድ ብለን መተርጎም እንችላለን። ለዚህ ነው እንግዲህ በተደጋጋሚ ከቀደም ብዬ ከመግቢያውም ጀምሮ ሰዎች ወደ ሕክምና ቦታ መጥተው ቼክ እስካላደረጉ ድረስ ምልክት አያዩ። ነገር ግን ነገር ግን እይታ መቀነስ ግን ይጀምራል። እይታ መቀነስ ከጀመረ በግላኮማ ምክንያት አይመለስም። ለዚህ ነው ለምሳሌ መቶ ፐርሰንት ቢሆን አይናችን የሚያየው በግላኮማ ምክንያት 50 ፐርሰንቱ ቢቀንስ 50 ፐርሰንቱ የቀነሰው መመለስ አይቻልም። ቀሪውን 50% ወይም የቀረው እንዲቆይልን በህክምና ዘዴ በተለያየ የህክምና ኦፕሽኖች አሉ። በዛ መልኩ ያቺ የቀረችው እንድትሰነብት እናደርጋለን ማለት ነው። ለዚህ ነው ምንም አይነት ምልክት አይሰጥም። አይን አይቀላም አያመንም። ወደ ህክምና ቦታ እንድንመጣ የሚያስገድደን ምንም ነገር ሳይኖር እይታ ግን መቀነስ ሊሆን ይችላል። እይታ ከቀነሰ በጣም ጥሩ ምልክት አይደለም። በጣም ብዙ ተጎድተዋል ማለት ነው ያ ሰው። ስለዚህ ህክምናው እና ዋናው አሁን ዛሬ ይሄን መልእክት ማስተላለፍ እንፈልገ ሰዎች ሳይጎዱ ቀድሞው እንዲመረመሩ ዋናው የሚያመጣው የአይን ግፊት ስለሆነ የእይታ ነርቭን የሚጎዳው ህክምናው በቀጥታ የሚያነጣጥረው የአይን ግፊት በመቀነስ ላይ ነው። ለዚህ ደግሞ ሶስት መንገዶች አሉ። አንደኛው እና በጣም ብዙ ሰዎች ምናልባት ይህንን ፕሮግራም የሚከታተሉ ግላኮማ አለባቸው ተባለ፣ ሰዎች በደንብ ይገባቸዋል። ጠብታ ነው የምናዘው። የአይን ጠብታ በማይቋረጥ መልኩ ጠብታዎችን ያደርጋሉ። አንዳንዴ ኪኒንም ሊታዘዝ ይችላል። ይሄ እነዚህ ጠብታና ኪኒን በዋነኝነት የሚሰሩት አይናችን ላይ ያለውን ግፊት በመቀነስ ነርቡ ላይ ያለውን ጫና መቀነስ ነው። ሁለተኛው የሌዘር ትሪትመንት ደግሞ በጨረር የሚደረግ ተመሳሳይ ነው። ውጤቱ ሁል ጊዜ የአይን ግፊት መቀነስ ነው። ሶስተኛው ሰርጀሪ ነው። በሰርጀሪው የአይን ግፊትን አሁንም መቀነስ ነው። ስለዚህ የምንፈልገው ነገር የአይናችን ግፊት እንዲቀንስና ነርቡ ላይ ጫና እንዳይፈጥር ማድረግ ነው። በሶስቱ መልኩ ይታከማል ማለት ነው።